እሺ አንቺ እስከ ቤቱ ሳታከፍኝ እሱ እንኳን እያማረ ይቀራል። የሆነ ነገርም አለ። ምንም እንዳት ምንም አንተ ኔ ነው እንደዚህ የምትናገር። ቆይ ለምን ደሞ አይፈሩት? ለምን ደሞ አይደነግጡት? አባረረችን ለምን አላሉ? ጭንቅላት ቢኖርሽ ነበር። እሱን መታሰቢው ግን የለም። ይህ በቃ ነግራት አለ። ንገረት። ይቅርታ አባይ፣ ችግር የለውም። እዚህ ቆይ። ብናገር ምን ምትል ይመስላል? አላውቅም። የአንተ ታምረኛ ናት። አንተም እኮ እንደመጥፎ ነው የምታይኝ ይህን የምንጠቅም ይችላል። ራስሽ ራስሽን ታውቀ አደል። ብዙ ባታና ግሪኝ ጥሩ ነው። በመጀመሪያ እንዲ ባታና ግሪኝ ጥሩ ነው። የባልሽ አባት እንጂ ጓደኛሽ አይደለሁም። አንድ ሳምንት ተረጋግተሽ ቆይ፣ ከዛም አውራሽ ጉዳይ አለ። ልታውረኝ የፈለግከው ነገር አሁን አውራኝ። አይ አልችልም፣ ስለማልችል እኮ ነው። እስከዛ ግን ታገዥ። ከሄዱ ጋር ሆናችሁ መንገድ ላይ የተናችኋል። አባዬ ጋር መታነብር ሸኘዋት። ቆይ ችግር አለ። ችግር የለውም ግን በቃ

ምን ያለሁ? ሴቶች ትልቁ ደካ ባጎላችሁ የፍቅረኞቻችሁን ችግር ሲያሳያችሁ መጀመሪያ የምትጣዱት ካሳያችሁ ሰው ጋር። እኔ እንደዚህ አይነት ሴት አደለሁ። አላማ አለኝ። አሁን ቤት ገብቼ አስወጣቸውና አሳያሉ። ደስ እንዳለች ግን፣ ቅድሚያ የራስሽን ሻንጣ አዘጋጅ ዋለ ቲና በስተመጨረሻም እንግዲህ ከተፈረው ፓርት ላይ ደርሳለች ማለት ነው። ምክንያቱም አሁን ላይ እጅግ በጣም በመናደድ በመበሳጨት ከዳኔ ጋር ተነጋግራ ነበር ወደ ቤት የገባቸው ማለት ነው። ወደ ቤት ስትገባ ግን ሁላቸውም ቁጭ ብለው ነበረ። ይብን እንግዲህ ኤደን ሰዓት ቀር ማለት ነው ነበረች እና ወደ ቤት ስገባ እጅግ በጣም ተናዳ ተበሳጭታ ስለነበር ከቤት ውስጥ ለማስወጣት ነበር የገባቸው። አሁን እንግዲህ ኤደን ማነች ምንድነች? የሚል ጥያቄ ታነሳለች። ኤደን የማን ጓደኛ፣ የማን ፍቅረኛ እንደሆነች እንግዲህ እውነቱን የምታውቅበትና እጅግ በጣም የምትበሳጭበት ላይ እንግዲህ ደርሳለች ማለት ነው። እንዲሁም ዳኒ እነሱን ከማስወጣታች በፊት የራሽን ቦርሳ አስተካክይ ብሏታል ማለት ነው። ምክንያቱም እንግዲህ በጣም ብዙ ነገሮችን ብዙ ስህተቶችን አሁንም ደግማ ደጋግማ በራሷ እጅ ማለት ነው ቲና ከዚህ ቤት ምንጥቅ አድርጌ አስወጣለሁ ባለችው አፏ ራሷ ምንጥቅ ብላ የምትወጣበት ጊዜ ደርሷል ማለት ነው። ሰላም ጤና ይስጥልኝ፣ የቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማቸው ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታ ያበረታቱኝ እጅግ በጣም አመሰግናለሁ። ግፈኛዋ ሚስትና እንዲሁም የሰራተኛዋ ፍጥጫ ተከታታይ ድራማ አሁንም እንግዲህ እንደቀጠለ ነው ማለት ነው። ቲና እንግዲህ እዚህ ቤት አስወጣቸዋለሁ፣ እኔ እንደፈለግኩኝ ከዳኒጋ ለብቼ እኖራለሁ፣ እነሱን አስወጣቸዋለሁ። ጭራሽ ደግሞ እንዲሁም የቃሊብ ጋር ያለውን ከባንክ ያለውን ገንዘብ እካፈለዋለሁኝ ወይንም ደግሞ አግትበታለሁኝ የሚል ነገር ነው። ምክንያቱም ወደ ሌላ እንዳያዘዋውረው አሳግተዋለሁ የሚል ነገር ምክንያቱም ሚስት ስለሆነች ካለ በስሙ ካለ ንብረት ማሳገት ትችላለች ማለት ነው። እና አደርገዋለሁ እያለች ትናገራለች ማለት ነው። እና አሁን ላይ እጅግ በጣም ራሷ ሰዎችን እጥላለሁ እነሱን አስወጣለሁ ባለችበት አፋ ራሷ የምትወጣ ይሆናል ማለት ነው። እኔ በጣም የሽማግሌውን ትዕግስት ነው የተረዳውት፣ አዚጋ ማለት ነው። በጣም ትዕግስተኛ ናቸው። በዚያ ላይ ደግሞ ካሁን ካሁን እሷ ትቀየራለች፣ ወደ ራሷ ትመለሳለች የሚል ሀሳብ ስለያዙ ነው። በነገራችን ላይ ማለት ነው፣ በእንደዚህ ደረጃ ሲታገሷት የነበረው ምክንያቱም አባዬ ለምንድን ነው በቃ፣ ሁለታቸውን እራሱ እኮ ምን ጥቅ አድርገን እኛ በሰላም መኖር እንችላለን። እያንዳንዱ ቀን በቀን የምታደርጋቸው ስህተቶቹ እኔ በጣም እያናደደኝ ነው እያለ እንግዲህ ቃሌብ ተናግሮ ነበረ። ግን ሽማግሌው ምንድን ያለው እነሱ ያደረጉትን በራሳቸው ላይ የግድ ማስከፈል አለብን። እኛን እንዳሳመሙን እነሱም ማዘን አለባቸው፣ መታመም አለባቸው። በቃ የእነሱ የሆነ ነገር ምን በእርግጥ የእነሱ የሆነ ነገር ምንም አይነት ነገር የለም። ግን እስኪ እነሱ ስንት ነገር በደል ነገር አድርሰዋል። በነገራችን ላይ ሽማግሌው ራሱ ቃሊብ በቃ በቃ ተማረርኩኝ እያለ ደግሞ ደጋግሞ ሲናገር ነበር። ሽማግሌው ግን እኔ ነኝ፣ ካንተ ይልቅ እኔ ነኝ የታመምኩኝ ሽባ አድርጋ ሽባ አድርጋ አስቀምጣኛለች። እንደዚያ እያደረገች በጣም ብዙ ነገሮች ምግብ አበለዋለው እያለች ፊቱን ራሱ ስለቀልቀው ነበረ። ውሃ ስደፋበት ነበረ ከሽማግሌው ጋር ማለት ነው። ሲቀጥል ዳኒና እንዲሁም ደግሞ ቴና እንደፈለጉት ማለት ነው። ሽማግሌው ቁጭ ብሎ እነሱ የፍቅር ጊዜያቸውን ወንድምና እህት ነኝ ብለው እንግዲህ እዚያ ቤት ተቀምጠን የፍቅር ጊዜያቸውን እያሳለፉ እንዲሁም ደግሞ ሽማግሌውን ማለት ነው ምንም ነገር መናገር አይችልም። ምንም አይነት ነገር ማድረግ አይችልም፣ አያቅም ራሱን ስቷል ብለው አይኑን ራሱ በልብስ እየጨፈኑ በጣም ብዙ ነገሮችን አስነዋሪ ነገሮችን ራሱ ሲያደርጉ ነበረ ማለት ነው እና በጣም ብዙ ነገር የተደረገብኝ ወይንም ደግሞ የተጎደሁት እኔ ነኝ ካንተ በላይ እኔ ተጎድቻለሁኝ አንተ አልተጎዳህም ማለት አይደለም ልጄ ግን ደግሞ እነዚህን ዋጋቸውን መስጠት አለብን በማለት እንግዲህ ወስኖ ነው ሽማግሌው እስከዚህ ድረስ አሁን ላይ የተጓዘው ግን እስኪ ቤቱን እንኳን በስምሽ አድርገንልሻል እንበላት ቤቱን ስታገኝስ ምን ልታደርግ ትችላለች እስኪ እንያት የሚል ነገር ነው ግን ከአሁን አሁን ትቀየራለች ከአሁን አሁን ትለወጣለች የሚል ባህሪም ነበራቸው። በነገራችን ላይ ሽማግሌው ይሄንን ነገር አስቦ ነው ብዬ ነው ማስበው ማለት ነው። ግን እስኪ መጨረሻዋን እንያት የሚል ሀሳብ ስላላቸው ነው። እንግዲህ ቤቱን ደግሞ በስሟ አልሆነላትም፣ የውሸት እንትን ነው የተሰጣት ማለት ነው። አሁን ላይ እንግዲህ ዳኔ ተረጋጊ አትቸኩይ። አንች ማታውቂው ሌላ ነገር አለ፣ እባክሽን ቲና ነገሮችን እንትናትበይ በማለት እኔ ኮ ለኔና ለአንተ ብዬ ነው ይህ ሁሉ ነገር የምሰራው በማለት እንግዲህ እሷ አሁንም ህልሟን እየቀጠለች ትገኛለች ማለት ነው። እንዲሁም ኤደን እንግዲህ ከሽማግሌው ጋር ወይንም ደግሞ ከነ ቃሊብ ጋር ከነትውት አብራ መታ ነበረ ማለት ነው። ስለ አንዳንድ ነገሮችም እንዲሁም ሽማግሌውን ስጠይቀው ነበረ ማለት ነው፣ ስለ ዳኒ ጉዳይ አባዬ፣ እሰጠዋለሁ ያልከውን ብር በቃ እንዳትሰጠው። አትስጠው። እሱን ሲያጣ ደግሞ እስኪ ምን እንደሚወስን ደግሞ ማወቅ እፈልጋለሁኝ። እኔ ትክክለኛ ትዳርን፣ ህይወትን ነው የምፈልገው። እኔ በጣም መሮኛል። እሱ ወደ ራሱ ይመለሳልና ይስተካከላል ብዬ ነበር፣ እሱ ግን የሆነ ነገር ነው የሚፈልገው በማለት እሷ ደግሞ፣ በተስፋ ያንን ነገር እኔ መጠበቅ የለብኝም፣ ባለ ነገር ነው ትዳር የምፈልገው እንጂ የሌለ ነገር እስከሚያገኝ ገና ስጦታ ይሰጠኛል ብሎ በሚጠብቀው ነገር አደለም እና እንዳሰጠው በማለት እንግዲህ እንትን ብላለች ማለት ነው። ዳኒም በነገራችን ላይ እኔ ብሩ ይቅርብኝ፣ አሁን ግን እኔ ቲናን መዋሸት በጣም እየከበደ ነው። ስለዚህ ለህቴ ሁሉን ነገር እነግራታለሁኝ። አንተስ ብትሆን አባዬ እንደዚህ ስታደርግ እንዴት ዝም ትላለህ? ለምን እውነቱን አትነግራትም? በማለት እንግዲህ ሽማግሌውን ዳኒም እየተናገረው ይገኛል ማለት ነው። ሽማግሌውም እሺ መናገር ትችላለህ አንተ አራት ሚሊዮን ብር አልፈልግም የምትል ከሆነ ለእህትህ መናገር ትችላለህ። ግን ደግሞ ብነግራት ምን ልትል ትችላለች የሚል ጥያቄ ሽማግሌውን ጠይቆ ነበር ዳኒ ማለት ነው። ሽማግሌው ግን እኔ ምንም የማውቀው ነገር የለኝም፣ ግን ደግሞ ያንተ እህት ታምረኛ ነች በማለት መልሶለታል ማለት ነው። ስለዚህ ቲና ይህን ነገር አድርጋ ብሰማ ራሱ ሌላ ነገር ችግር ራሱ ልትፈጠር ትችላለች ነው ባጭሩ ማለት ነው። ስለዚህ የቲና ጉድ አያልቅም ካሁን አሁን ትቀየራለች የምትባለው ቲና ካሁን አሁን እየባሰባት መታለች ማለት ነው። ጭራሽ ከዚህ ቤት ምንጥቃ አድርጌ አስወጣችኋለሁ እያለች እያስፈራራችው ትገኛለች። እንዲሁም ቃሊብን ማለት ነው መፋታት እፈልጋለሁ፣ እንዲሁም በስምህ ያሉ ንብረትን መካፈል እፈልጋለሁ፣ ከሹካ ሳይቀር እካፈላለሁ ብላ እንግዲህ ተናግራለች ማለት ነው። ሲቀጥል እንግዲህ ሽማግሌውን ራሱ ቤቱ ምን ያክል እንደሚያወጣ በስልክ እያሳየሁ ነው። እና በጣም ጥሩ ነው ብላ ለሽማግሌው ስትናገር ነበር። ሽማግሌው ደግሞ ይሄን ቤት እኮ በጣም ነው የምወደው ለምንድን ነው የምትሸጭው? ወይንስ የተሻለ ቤት ልገጅልን አስበሽ ነው በማለት እንግዲህ ጠይቋት ነበር ማለት ነው። ሲቀጥል እንዲሸጥ አልፈልግም ቤቱ ሲላት፣ እሱ እኔ የምወስን ይሆናል እናንተ አይመለከታችሁም፣ አያገባችሁም የቤቱ ባለቤት እኔ ነኝ። ስለዚህ እኔ ራሴ እወስናለሁ የሚል መልስ ነው የሰጠችው ማለት ነው እና ቲና ገና የማታገኘውን ነገር የኔ ነው ብላ እጅግ በጣም አሁንም ማለት ነው ቤቱ በስሟ ያለ ስለመሰላት በጣም ብዙ ነገር እየተናገረች ትገኛለች። ቃሊብም በባንክ ላይ ያለውን ብርም እንድንካፈል እፈልጋለሁኝ በማለት ስትናገረው ነበር። አንችስ ከቤቱ አታካፍኝም አታካፌኝም እንደይ በማለት ጠይቋት ነበር። ከቤቱ ምንም አይነት ነገር የሚደርስ ነገር የለም የሚል እንትን ነው የተናገረችው ማለት ነው እንግዲህ የቃሊብ አባት እንግዲህ ቤቱ የኔ ነው ብላ የምታስበው ቤት የቃሊብ አባት ነው እየፈረመላት ማለት ነው፣ እንጂ እሷ አምስት ሳንቲም እንኳን ያወጣችበት እንትን የለም። ግን ይብን እነሱን የገዙላቸውን ሰዎች ለማስወጣት እጥረት የምታደርገው ማለት ነው። እና በጣም ይገርምኛል፣ እንደዚህ ተንከሲስ የሆኑ ሰዎች አሉ ማለት ነው። እና ብቻ በጣም ከባድ ነው። ፈጣሪ ከእንደዚህ አይነት ሰው እንግዲህ ይሰውራችሁ ነው የምለው ባጭሩ ማለት ነው የምር ይብን የባሏን አባት እንዴት አርጋ ጋጦት ሆና ማለት ነው። በጣም ነው የምትናገራቸው እና ምንም ቢሆን ምንም የባልሽ አባት ነኝ ኩያሽ አደለሁም ብሎ እስከሚናገር ድረስ ማለት ነው፣ ያውም እንደዚ አይነት ነገሮችን እሱ በትዕግስት ነው ሁሉን ነገር እንትን የሚላት። ሲቀጥል እንግዲህ ኤደንን በበቂ መልኩ ሽማግሌው መክሯታል። በቃ ዳኒ እኔ እነግረዋለሁ ይስተካከላል፣ ግን ደግሞ በዳኒና ባንቺ ውሳኔን የጣልቃል ገባ ማስተካከል ያለበትን ነገር ግን እነግረዋለሁ በማለት እንትን ብላለች ማለት ነው። እኔና ቲና እንዲሁም ቃሊብና ኤደን ሲሄዱ አንድ ላይ አይተዋቸዋል ማለት ነው። እና ዳኒ እጅግ በጣም ነበር የተናደደው። ቲናም እንደዚሁ በጣም እሳት ጎርሳ እሳት ለብሳ ነበር። ዳኒም ምክንያቱም ኤደንን ኤደንን ከቃሊብ ጋር ስላያት እጅግ በጣም ነበር የተናደደው። ቲና ግን የዳኒ ፍቅረኛ እንደሆነች ስለማታቅ ብቻ ግን ቃሊብ ለምንድን ነው አሁን ጓደኛ የያዘው? እያለች በጣም ስትናደድ፣ እኔ ሚስቱ ሁኜ ሳለ እሱ እንዴት ፍቅረኛ ሊይዝ ቻለ? ነገሮቹን በሙሉ አመቻችቷል ማለት ነው እያለች ስትናገር ነበር ማለት ነው። እና ዳኒ ራሱ ተናዱ ስለነበር አንተ ቆይ ምን አናደደህ ብላ ጠይቀው ነበር። አንች ነሻ እዚ ጋ እኔን ወዳለው ፍቅራለሁ፣ ከዚያ ደግሞ ፈትሃለሁ ብለች ተናግረች። ሌላ ሴት ጋር ስታዩ ምን አናደደሽ? አንችስ በቃ አስበሱ ሁለታቸው ሊባሉ ነበር ማለት ነው እሱም እጅግ በጣም ስለቀና ስለተናደደ ነው። ምክንያቱም ኤደንን ስለሚወዳ ስለሚያፈቅራት ከቃሊብ ጋር ስላያት እጅግ በጣም እንግዲህ ቃሊብ የወሰደበት ስለመሰለው ነው። ቴና ደግሞ እንግዲህ የራሷ ቃሌብ ስለሆነ እንዴት ባትፈልገው ራሱ እንዴት በቃ የሆነ መስመሩን እንዴት ሊያስተካክል ይችላል? እንዴትስ ጓደኛ ሊይዝ ይችላል? በቃ ምንም ባዶ እንዲሆን ነው የምትፈልገው ማለት ነው። በነገራችን ላይ ግን ደህና አባት ነው ያለው። እውነት ለመናገር ቃሌብ ብቻውን ቢሆን ተጫውታበት ነበር። በነገራችን ላይ ቴና በጣም ተጫውታበት ነበር። ግን ደግሞ በጣም ጠንካራና ጀግና አባት ነው ያለው። በፊት ራሱ ብሏል። እሷን ተዋትና ሌላ ፍቅረኛ ያዝ አንተን የምታስተካክል ጥሩ ሴት እኮ ልታገኝ ትችላለ፣ እያለ ሲመክረው ነበረ ማለት ነው። እና አሁን ላይ እንግዲህ ኤደን ጋ ትንሽ በትንሹም ቢሆን ያው ከቃሊብ ጋር እየተቀራረው እየመጡ ነው በእርግጠኝነት። እና ምን ትሰራለ፣ ለምን እስከእሷ ጋ በማለት ደግሞ መታጮሀበት ነበረ። መብቴ ነው አንቺ እኮ ፍቺ ጠይቀሽኛል በማለት እና ፍቺ ጠየቅኩ እንጂ ሂደህ ጓደኛ ፍቅረኛ ያዝ ብያሃለው እኮ እሷንም እኮ ፍቅረኛ ነች እንጂ እኔ ላግባት አላልኩም። ግን ደግሞ አባዬን ደስ በሚለው መልኩ እኔ እሷን ድል ባለ ሰርግ ደግሼ አገባት አለው የሚል ነበረ ሀሳብ የሰጣት ማለት ነው። ቲና እጅግ በጣም ነው የተናደደችው እንደዚህ ሲላት ማለት ነው። በጣም ነው የተናደደችው። ግን ደግሞ ውዳኔም ቃሊብ ላይ ተናግሮታል ማለት ነው። ምክንያቱም ምን እየሰራህ ነው እንዴት ነው ከሄደን ጋር እንደዚያ የምትሄድ እኔ እኮ በጣም ነው የምቀነው በጣም ነው የምወዳትኝ የወደፊት ሚስቴን ማንም ጋር እንድትሆን በፍጹም አልፈልግም ብሎ ዳኒም እንደዚያው ጮኸ ማለት ነው እኔ እንዳንተ ባለዬ አይደለሁም በቃ ከአባዬ ጋር መታ ነበር ሸኟት ሌላ ምንም ነገር የተፈጠረ ነገር የለም በማለት መልሶለታል። ዳኒም እጅግ በጣም ነበር ግራ የተጋባው፣ ምክንያቱም አንተ እንደዚያ ነህ ወይ አንተ ታባልጋለህ ወይ እንዴ በማለት ወደ ራሱ እንግዲህ ጥያቄውን ሲመልሰው ራሱ ባለየ መሆኑና እንዲሁም ደግሞ የቃሌብን ሚስት ማለት ነው ቲናን እንደሚያባልግ እና አብሯት እንደሚሆን የታወቀ ጉዳይ ስለሆነ የራሱን ስራ ነው መልሶ እየነገረው ማለት ነው እና በዚህ በዚህ ሁኔታ እጅግ በጣም እንግዲህ ትሁት ተከታታይ ድራማ አሁን ላይ ድብልቅልቁ ወጥቷል ማለት ነው። ቲና ከዚህ ቤት የምትባረርበት የምትወጣበት ጊዜ እየቀረበ ነው። በእርግጠኝነት እንግዲህ ቤቱ በስሟ እንዳልሆነ ዳኒ የሚነግራት ይሆናል። ከዛ በኋላ ደግሞ ሌላ ተንኮል ለማሰብ የምትነሳ ይመስለኛል ማለት ነው እንዲሁም የዳኒ ፍቅረኛ ኤደን እንደሆነች ቀጣይ ፓርት ታውቃለች ወይንስ ደግሞ አታውቅም የሚለውን ሁላችንም እንግዲህ በጉጉት እንጠብቃለን። በእርግጠኝነት ከቃሊብ ጋር ስለተያይ ስላየቻቸው አብረው ሲሄዱ የቃሊብ ጓደኛ ነሽ ብላ ነው የምታስበው እንጂ አሁን የዳኒ ነሽ ብላ አታስብም። ብያስባል ታይፓርት እንግዲህ ምን እንደሚፈጠር ምን እንደሚሆን አብረን የምናይ ይሆናል። ውድ ቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማቸው የብዛሌ ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜን ተመኘውላችሁ።